ሰላምና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ እንጀምራለን። በቅድሚያ አርዕስተ ዜናዎቹን እንነግራችኋለን። አብራችሁን ቆዩ። የዛሬው የዜና ወጃችን ሙሉ ትኩረትን ያደረገው በመካከለኛው ምስራቅ በእስራኤልና በኢራን መካከል ስለተከፈተው ጦርነት ነው። በዚህ ጉዳይ ምን አዳዲስ ኩነቶች አሉ? የቻይና ሚስጥር አውሮፕላን ኢራን ገባ፣ ምን ይከሰት ይሆን? የኢራን ቴሌቪዥንም ተጠለፈ። ዛሬም በእስራኤል ከፍተኛ ፍንዳ እርዳታ ተሰምቷል። የኢራን የኒኩሊየር ማብራሪያ ተመታ። አያቶላህ የሞሳድ ሰላይ ናቸው ሲባል ብዙ ግምቶች አሉ። ይህንንስ ምንድን ነው? የሞሳድ ህንጻስ መውደምን ተከትሎ የአያቶላህ ሰላይ ስለሆኑ ነው የሚለውንም በዝርዝር እናየዋለን። እስራኤልም ከፍተኛ የተባሉና ውድ የተባሉ የኒኩሊየር ሳይንቶቻቸው ተገደለ። ይህንን ያስከተለው በመካከለኛው ምስራቅ ከፍተኛ ጦርነት ነው። በዚህም በተመለከተ በዝርዝር የምንመለከታቸው ይሆናል። እስራኤልና ኢራን ጦርነት ተባብሶ ሲቀጥል ሀያሉን ተገኝቶ ሊያተጋትገው የተቃረበ ይመስላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ልትደበድብ ትችላለች ኢራጇን ትስጥ ኢራን ሁለንታይ መሪያ አቶ ላህላሚን የት እንደተደበቁ እናውቃለን መግደል እንችላለን ማለታቸውን ተከትሎ የሩሲያና የቻይና መንግስት አሜሪካን እያወገዙ ነው። የሩሲያው ፕሬዚዳንት ብላድሚር ፑቲን አሜሪካ በመካከለኛው ምስራቅ ጣልቃ እንዳትገባ ሲሉ ማስጠንቀቂያ መስጠታቸውን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን ለብላድሚር ፑቲን ምላሽ ሰጥተዋል። እንዲህም ሲሉ ተናገሩ። ብላድሚር ፑቲን ሆይ መጀመሪያ ከዩክሬን ጋር የገባህበትን ጦርነት መፍትሄ ስጥ ነው ያለችው ትናንት ምሽት ላይ ቭላድሚር ፑቲን አሜሪካ በመካከለኛው ምስራቅ ጣልቃ ባትገባ ይመረጣል ትልቅ ዋጋ ተከፍለ ያለሽ ሲሉ አስጠንቅቀዋል ባያውኑ በአሜሪካ አጋፈሪነት በዩክሬን በኩል ገብተው ሩሲያን አስደብድበዋታል እናም አሁን ፑቲን በኢራን በኩል ገብተው ምዕራባውያን መበቀል ይፈልጋሉ ሩሲያ ከዩክሬን ጦርነት ውስጥ ስትገባ በኢራን ተተኳሽና ሻሂድ ድሮኖች በካስፒያን ባህር ጭራሮ እንደጫነ ግመል በመርከቦቻቸው እንደጫነ መሄዳቸው አይዘነጋም። ኢራን ተመተው አይወርቁም የሚባሉ የጦር አውሮፕላንና የስለላ አውሮፕላን መታመጣሏ ከጀርባ የቻይናና የሩሲያ እጅ እንዳለባት ትልቅ ሚና ማሳያ ነው። ከትናንት ወዳ ሌሊት የቻይና ካርጎ አውሮፕላን ከቻይና ተነስቶ ፓኪስታን አድርጎ ኢራን ድንበር ሲደርስ ራዳር ጠፍቷል ሲል ለዓለም አቀፍ አቪሽን አስታውቋል። የቻይና አውሮፕላን ለዚያው ኢራን አየር ክልል በዘጋችበት በዚያ ወት ኢራን መግባቱ የምስራቁ ጎራ ማለትም ቻይና፣ ሩሲያ፣ ሰሜን ኮሪያ ከኢራን ጎን ው እርግጥ ያደረገ ሆኗል። ያም የቻይና አውሮፕላን ወደ ኢራን ሲገባ ምን ይዞ ይሆን ኢራን ብቻዋን እየተዋጋች ያለችው የሚለው ፋርሽ ያደርገዋል። አሜሪካ አንቶኖቭ እስራኤል ወጥተው የጦር መሳሪያ አይነት በአይነት ሲያራግፉ ታይተዋል። የአሜሪካ ቦምብ ጣዮች ግዙፍ አውሮፕላኖች በመካከለኛው ምስራቅ አስደፍጠው የትራምፕ ትዕዛዝ ብቻ እየተጠባበቁ ነበር። ኢራን የእስራኤል ከተሞችን ክፉኛ እየደበደበች ትገኛለች። ትናንት በቤርሻብ የሚገኘውን ሶሮቃ ሆስፒታል ደብድባለች። የኢራን አብዮታዊ ዘብ ኃይል በበኩል ተኩሉ በደበደብኩት ሲል ገልጿል። ግዙፉ የዳይመንድ መሸጫም አብዮታ ይዘብ ኃይሉን አውድሟል። ኃያሉ የስለላ ድርጅት ሞሳድ ጽህፈት ቤትም ህንፃ ወድሟል። በሀይፋ ከተማ ከፍተኛ ውድመት የደረሰ ሲሆን የኢራን አብዮታ ይዘብ ኃይል የሀይፋና የጃፋ ከተማ ነዋሪዎች ለቃችሁ ውጡ ሲል ማስጠንቀቂያ ሰጥቶ ነበር። አብዮታይዘብ ይዘብ ኃይሉም ይህንን ይባል እንጂ ትናንት ህዝቡን የሚታከብበትን ሆስፒታል አውድሞ በኩራት ደበደብኩ ብሏል። ወዲያውኑ ግን የህዝብ ከከተማ እንዲወጣ አሳስቧል። አልኩ ለማለት ነው እንጂ ለህዝቡ አስቡ አይደለም ፋታህ ብላ የሰየመችውን ሚሳኤል አውጥታ ወደ እስራኤል አስወንጭፋ ዛሬ ማለዳ ደቡብ እስራኤል ከፍተኛ ፍንዳታ ተሰምቷል። የኢራን ፋታህ ሚሳኤል ከመሬት ተወንጭፎ ወደ ሰማይ ሲምዘገዘግ ላየው መብረቅ የወረደ የሚመስል ነው። ኢራን የጦር መርከቦቿን ተገድለውባት በጽናት እንዲህ መቆም ያስገርማል። እስራኤል ትናንት ሰፊ ልምምር ስታደርግ ነው አለችው። አየር ለአየር ነዳጅ የሚሞሉ ጦር አውሮፕላኖች እጅግ ከመሬት በመነሳት የኢራን አየር ክልል አልፈው ወደ እስራኤል ተመልሰዋል። እስራኤል አራክ በተባለ ቦታ የሚገኘው የኒውክሌር ማብላሪያ ደብድባለች። ዋና ከተማውን ቴህራን ከፍተኛ ፍንዳታ ተሰምቷል። ትናንት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ሚሳኤል የተመታውን ሶሮቃ ሆስፒታል ሲጎበኙ እንዲህ ብለው ነበር። ኢራን ከፍተኛ ዋጋ ተከፍላለች። እስካሁን የበለጠ ጥቃት ይደርስባታል። የኢራን መንፈሳዊ መሪ አያቶላ አሊ ሐሜኒንም እናስወግዳለን ሲሉ ተደምጠዋል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝም የኢራን መንፈሳዊ አያቶላህ አሊ ሐሜኒ በሕይወት እንዲኖሩ መፍቀድ የለበትም ብለዋል። የኢራን ቴሌቪዥን ጣቢያ በእስራኤል ሳይቨሮች መጠለፉ ተሰምቷል። በ2023 አንዲት ኩርዳዊት ወጣት በቴህራን ሂጃብ አላደረግሽም ተብላ በፖሊስ ተይዛ መገደሉ አይዘነጋም። በወቅቱ የኢራን ህዝብ ግልብጥ ብሎ መውጣቱ የአያቶላህ መንግስት ተቃውሞ ነበር። ሴቶች በአደባባይ ሂጃብ እየዋለቁ በእሳት እያቃጠሉ ጸጉራቸውን በመቀስ እየቆረጡ ነበር የተቃወሙት። ያንን ተቃውሞ በዚያች በተባለ አያቶላ ታጣቂ ቡድን በርካቶች ገደሉ፣ አቆሰሉ፣ አሰሩ። ትናንት ታዲያ የሳይበር ጥቃት የፈጸሙባት የኢራን ብሔራዊ ቴሌቪዥን ጣቢያ ሲያንስ የነበረው ያንን የተቃውሞ ትዕይንት ነበር። ኢራንም ከፍተኛ ግራ በመጋባት ተፈጥሮ ውሏል። የእስራኤል የጸጥታ ዘርፍ ኃላፊ ኢታማር በገርቪል አልጀዚራ በእስራኤል መተላለፍ የነበረበት ሲሉ ተናግረዋል። አልጀዚራ ከዚህ በፊት በቴል አቪቭ እና ዌስት ባንክ ቢሮ የነበረው ቢሆንም የእስራኤል መከላከያ ሰራዊት እነዚህን በዌስት ባንክና በቴል አቪቭ የሚገኝ ቢሮ መዝጋት አይዘነጋም። አሁን በዮርዳኖስ ኦማን ከተማ ቢሮ አድርጓል። ዋና መቀመጫው ግን ኳታርዶሃ እንደሆነ ይታወቃል። አንድ የጀርመን ሚዲያ ባልደረቦች በእስራኤል የሚሆነው ሁሉ ቪዲዮ እየቀረጸ ዘገቡ ሳለ ወከባ ተፈጽሞባቸዋል እስራኤል የኢራን አገዛዝ ልክ እንደ ሂዝቦላና ሀማስ ለማድረግ በጥፍራቸው ቆመዋል ሰውነት ውስጥ ገብቶ ደም ሳይነካው ይወጣል የሚባለው የእስራኤል የስለላ ድርጅት ሞሳድ ኢራን ሲሰባብራት ከርሞ እናም አንድ ቀን አያቶላህ መንግስት ጉዲ ይሰረዋል ተብሎ ይጠበቃል ሞሳድ በኢራን በዘረጋው የሰንሰለት የተነሳ ባለስልጣኖች አይተማሙም ነበር የሚባለው እንደውም አንዳንድ የኢራን ደጋፊዎች አያቶላህ ራሳቸው የሞሳድ ሰላይ ናቸው ሲሉ ጥርጣሬዎች ይናገራሉ ይጽፋሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካ ዲጋ ብታደርግልንም ባታደርግልንም የኢራን የኒኩለር ማብራሪያ ማውደም አቅም አላት ሲሉ ተደምጠዋል። አሁን እስራኤል የኢራን ዋና የኒኩለር ሳይንቲስትም ገላለች። አሜሪካ በኢራን ወታደራዊ እርምጃ መውሰዷን መጀመሯን ለዓለም ትልቅ ስጋት ነው ሲል የተባበሩ መንግስታት ድርጅት አንቶኒ ጉተሬዝ አስተባብረዋል። አሜሪካ በኢራን የኒኩለር ማብራሪያ ተቋማት ላይ ወታደራዊ እርምጃ መውሰድ መጀመረው ለዓለም ሰላምና ጸጥታ ቀጥተኛ ስጋት የሚፈጥር መሆኑን የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ አሳስበዋል። አሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልን በማገዝ በኢራን ወታደራዊ እርምጃ በመውሰድ በሁለት ሳምንታት ውስጥ ውሳኔ ያሳውቃለሁ ብለው ነበር። ሌሊቱን ደግሞ ግን አሜሪካ ተዋጊ አውሮፕላን ወደ ኢራን በመላክ በሶስት የኒውክሌር ጣቢያ ማብላለያ ጣቢያዎች ኢላማ የጠበቀ ጥቃት መፈጸሟን ትራምፕ ገለጹ። የተባበሩት መንግስታት ድርጅት ዋና ጸሐፊን ተከትሎ ነው። በኤክስ ገጻቸው ባሰፈሩን መልእክት አሜሪካ በኢራን የወሰደችው ጥቃት አሳሳቢ ነው ብሎ ነበር። ይህም ወደ ዓለም አቀፋዊ ተዛምቶ ለዓለም ሰላም ጸጥታ ትልቅ ስጋት የሚሆን ነው ብለዋል። ግጭቱ ተስፋፍቶ ከቁጥጥር ውጭ በመሆኑ በቀጠናው ሆን በመላው ዓለም ላይ ባለው ንጹሃን ጉዳት ያስከትላል ሲሉ ስጋታቸውን የገለጹት ሁሉም የተባበሩ መንግስታት ድርጅት አባል ሀገራት የድርጅቱን ቻርተርና ዓለም አቀፋዊ ሕግ እንዲያከብር ጠይቀው በግጭቱ ላይ ቤንዚን መጨመር እንዲባባስ ከማድረግ እንዲቆጠቡ ጥሪ አቅርበዋል። ኢራንና እስራኤል መካከል ያለው ያለውና ሌሎች ግጭቶች መፍቻ ትክክለኛው መንገድ አንድ ብቻ ነው፣ ይህን ዲፕሎማሲያዊ መንገድ ነው ብሏል። ግጭቱ ዛሬም ነገም ሁሌም በሰላማዊ መንገድ እንዲፈቱና ሰላም እንዲሰፍን ተስፋ አድርጋለሁ ሲሉ ገልጸዋል።